ውድ ተመልካቾቻችን የዕለተ ሰንበት የእልፍኝ የመዝናኛ ዝግጅታችን ነው። ወደ እናንተ ተመልካቾቻችን እየደረሰ የሚገኘው አሁን የእልፍኝ የጨዋታ ጊዜ እንገኛለን። እልፍኝ የጨዋታ ጊዜያችን አያነዋለን። እንደተለመደው የጨዋታ አጋፋይ አንድ ጉዳይ ይዞ ልን መጥቷል። ምን ይዞልን እንደመጣ እናቅም ብቻ አገልግል ተሸክሟል። የሆነ ቃል የሆነ ቃ ብልሽ ይሻላል። እዚህ ላይ ያለውና ታች ያለው ነገር ግን ለመገመት እንኳን እንዳንችል ያደርገናል። እዚህ ጋ ካፖች አሉ፣ ታች ጋ ደግሞ አገልግል ነው ያለው። ምናልባት ሳህኖች ቢሆኑ ገምት ነበር ምግብ ይሆናል ብለን። እንኳን አደረሳችሁ ደብረ ዘይትን ማለት መልስ የለውም። ሰፍ ብሎ ወደ ጨዋታው መግባት ምን ማለት ነው? እንዴት ነው? የዛሬ እልፍኝ መዝናኛ ፕሮግራሞቻችንን ስታሳልፉ ቆይታችኋል፣ አሻግራችኋል። አሁን ደግሞ የምትንተፋተፉት የኔን ተፍተፍ ምትሉ የኔን የጨዋታ መሰናዶ ለማሻገር ነው። በሉ አሻግሩኛ አሻግረናል ተሻግረናል ተሻግረናል እም ብለህ በጣም ጥሩ። ይሄ እንግዲህ እንደምታዩት በዚህ ወቅት ላይ የክርስትና እና የእስልምና እምነት ተከታዮች የኩዳዴ ወይም አብይ ጾም እንዲሁም ረመዳን ጾምን የሚጾምበት ወቅት ነው እና በዚህ ወቅት ደግሞ የጾም ምግቦች ይዘወተራሉ። በትክክል በዚህ በጾም ወቅት ላይ የምትመገቢያቸው የበለጠ የምትመርጫቸው ምግቦች ምንድን ናቸው? እኔ ከጾሙ ወቅት ውጪ እኔ አትክልት ወዳጅ ነኝ፣ እና አረንጓዴ ነገር። አዎ አትክልት አይበሉሽ እንጂ ቆስጣ እወዳለሁ፣ እንደው ስፔሲፊክ ላድርግልቅ። ጥሩ ነው። ጾም ምንም አይልም። የተጾመ ነው፣ የተጾመ ነው። በጣም እንዴት ነው ጾም? አንተስ እንዴት ነው? አይው ላዞሩ ሰበት ጾም ምግብ ላይ እንዴት ነው? ምን አይነት ምግቦች እንደምትመርጠው በተለይ ጹመህ፣ ረጅም እንደምጾም አውቃለሁ። ጹመህ ስታበቃ መጀመሪያ የምትወስደው ምን አይነት ምግብ ነው? ክኮት ክጥትደድወዳ ነው። ለስለስ ያለች ነገር ምናምን የለም። ሚኒ ምናምን የሚባል ነገር የለም። ያው ይህ የተልባ ፍትፍት እና የሱፍ ፍትፍት ነገሮች ብዙ ጊዜ ከጾምህ እንደህድግ ብዙ ነገርህን እንትን ይለዋል ያገገዘዋል፣ እና ለጨጓራም ጥሩ ስለሆነ እወስዳለሁ። ከዛ እንደተለመደው አያናውናን የምንወደው ምግብ እንወስዳለን። ስለዚህ የለቱ ጨዋታ እንጀምረው። ጥሩ ይጀምር ይጀመር። ከዛ በፊት ግን አንድ ለየት ያለ ምርጥ ምግብ ልጋብዛችሁ ነው ታዲያ የጾም ነው ምግቡ አገልግል ምናምን ስትሉ አልነበረ በጣም እጅም ያስቆረጥም ይህን ሙያ አዩ የት አሰነበትከው የት ነበር ያቆየው እስክትሉ ድረስ ማለት ነው እውነት ነው ቆንጆ ምግብ ነው ልዩ ይህ ምግብ ግን በነገራችን ላይ ዘይት አይፈልግ በርበሬ አይፈልግ ሽንኩርት አይፈልግ ታውቁታላቸው አሁን ዘይት በጣም ተወዷል። ታዲያ ለምን ኢትዮጵያ እኔን አይመገቡም? ሽንኩርት እድሜ ለሽንኩርት ሽንኩርት ግን ሰውን ወዳጅ ናት። አሁን ቀነስ ብላለች ከሌላው። ይህንን የማይፈልግ ብዙ ነገር የማይፈልግ ምግብ ነው። የዘይትን ዋጋ ታውቂዋለች። እጅ የሚያስቆረጥም ነው ብያለው። ቀረብን ቀረብንም አንዴ ቆይ ቆይ ቆይ እንዴት ነው አያ ነው ይህ ሙያ ይዞት ነው የኖረ እስክትሉ ድረስ ማለት ነው የገመታችሁ ነው የገመታችሁ ነው የበሶ አዘጋጃጀትና እንደው እንቀብሰዋለን ማለት ነው ጭሩ እና ታዲያ በሶ በሶ በጭብጥም በጭብጦም ይበላል ተበጥብጦ የትኛው ማዛሬ ተበጥብጦ የሚጠጣው ነው የምናደርገው። ስለዚህ መጀመሪያ ውሃ የሚበቃን ያክል ለውሃን እንጨምራለን። ጆዳጊዜ ተበጥብጦም ተጨብጦም ነው የምንጠቀመው። በእሶዬ እንደ ይቀላል ነው ብዙ ነገር ቅመም ነው ውስጥ ላይ ያለው አያያዝ በጣም ያስፈራል። እንደ ጠበጠ ጋ የሚያደርሰው አይመስለኝም፣ ታውቂያለሽ ይሁን እንግዲህ አዩ ስኳር ስኳር በደንብ እንዲሟሟ ስኳር እንጨምራለን። ቀድመን ያው ስኳር አይመከርም፣ ሶስቱ ነጮች መርዞች ይባላሉ። ሶስት ነጭ መርዞች ይባላሉ። ግን በሾርባ ማንካ ተወሰነ እናደርጋለን። መንጌ ስኳር ብዙ ጊዜ አንተ ተወዳለ፣ ጣፋጭ ነገር እየወደድክ ነው፣ ቀንስ። ይጨምር ይጨበር ትንሽ ይሄ ምክር ግን እንዴት ነው? ከእድሜ ጋር ይያዛል።

እዚህ በኋላ እንደዚህ ከተደረገ በኋላ በደንብ እንመተዋለን። እንከድነዋለን እንከድነዋለን። ቢወፍርማ አይለቀውም። እንከድነዋለን። ከዛ እንመተዋለን። ልክ እንደዚህ ቦጭ ቦጭ

ተጨብጦም ይሰራል ተብሏል። አንተ የጠብቀው እንዴ፣ እንጠጣለን ማለት ነው። ከዚህ በኋላ ጣት ነው የሚያስቆረጥ ያልኩኝ፣ ብርጭቆ ነው የሚያስቆረጥን። እየመጣችሁ አንሱልኝ ይኸው በደንብ ዘይት የለውም። ያልክ የለዩ ቅመሞች አሉ። ዘይት አይፈልግም፣ በርበሬ አይፈልግም፣ ሽንኩርት አይፈልግም። ኑሮ በጣም ተወዷል። በተለይ የዘይት ዋጋ ጨምሯል። ሽንኩርት ግን ለሰው ልጅ አዛኝ ናት አሁን እየቀነሰች ነው። ግን የጠጣንበት ሽንኩርት ሽንኩርት፣ እናመሰግናለን። በጣም አሪፍ። አንቺ እኮ ንቁ ሰው ነሽ። ይህን በእሱ አዘገጃጀት እና እንደዚህ በእሱ እንድንጠጣ በዚህ በጾም ወቅት ከምንጠቀማቸው ምግቦች አንዱ ነው እና የእኛ የዛሬው የእልፍኝ ጨዋታችን የመዝናኛ ጨዋታችን በዚህ ላይ ያተኮረ ነው በተለይ ስልጆና እልበት ላይ ትኩረት ያደረገ ነው። ይህን ለማሟሟቂያ ነው፣ ዘን የመጣ ነው። ስልጆ እልበት ጨዋታው ላይ ያተኩራል። ጨርሱና ወደዚህ ስለዚህ፣ በሶን እንደዚህ አዘገጃጀቱና እኛም ቀምሰን አይተነዋል። ለማሟሟቂያ ያክል ነው። ስልጆና እልበት የጨዋታችን ማጠንጠኛ ይሆናል። ስልጆዬ እልበትዬ በጾም ሰዓት የምንበላቸው ናቸው እና ከማን ይጀመር? ጨዋታ እኔ ነኝ ያለሁት። ግድ የለም አትይም። ሁሌ ለሱ አብዛኛው ስለሰጠ ነው፣ ዛሬ ከአንቺ ነው የሚጀመር። ከአንድ እስከ ስድስት እነዚህ በልበትና በስልጆ ላይ ያጠነጠናቸው ያዘጋጀናቸው የጨዋታ አይነቶች፣ ከአንድ እስከ ስድስት ተሰድረዋል። ከአንድ እስከ ስድስት ቁጥር ጥሪ መርጠሽ። ስድስት ትንሽ አዘጋጀናቸው መካከል ትንሽ ረዘም ያለው ጉዳይ ነው። ይህ የስልጆ አዘገጃጀት ባቄላ ወይም በቆሎ ይንተበተብና በግርድፉ ይፈጫል። እንደ ገንፎ ይንተከተካል፣ ይገነፋል። ከዛ ስናፍጭ ጎመንዘር፣ ነጭ ሽንኩርት፣ ጤና አዳም በጋራ ወይም ተነጣጥለው ይጨቀጨቃሉ፣ ይደቃሉ፣ በደንብ ይልማሉ። በወንፊት ከደረቁ በኋላ በወንፊት ይነፋሉ። ከዛ ቀደም ሲል ከተገነፋው ጋራ በአንድ ሳፋ በመሰል ዕቃ በአንድ ላይ ይቀላቀሉና ይደባለቃሉ። ከዛ ሶስት ቀን ያህል ይታሸጋሉ ይቀመጣሉ። ከሶስት ቀን በኋላ ይቀመሳል። ከቆመጠጠ ስልጆ ስልጆ ሆኗል ማለት ነው። ቆምጠጥ ማለት አለበት። ብዙ ነገር ነው የገባበት። በነገራችን ላይ ከተዘረዘረው በላይም ቅመም ይጨመራል ያለችኝ እናቴ የማዋይ ጉዳይ ነሽ ይግዛው። ከእሷ መረጃ ያገኘሁት። ብዙ እዛ በላይም ሊጨመር ይችላል። ከቆመጠጠ ለምግብነት ደርሷል ማለት ነው፣ እንጠቀመዋለን። ካልቆመጠጠ ግን ቀናት ይጨመሩትና ከዛ ለምግብነት ይውላል ማለት ነው። ከዝርዝር ናቸው። እባክሽን አንድ ሁለቱን ቅመማ ቅመም ግለጭልን፣ አስታውሽልን። ሰናፍጭ፣ ጎመንዘር፣ ኮረሪማ ብለናል። ኮረሪማ አላል

መንገሻ አዲሴ አሁንም ከስልጆ አልወጣንም። እልበትን ምን ነው ዞር ብታወጣ አረጋችኋት። ስልጆን ለማዘጋጀት ባቄላ ወይም በቆሎ፣ ጎመንዘር፣ ጤናዳም፣ ስናፍጭ ሌሎች ቅመሞችም ይጨመራሉ። በነገራችን ላይ እንደየ አካባቢው የሚለያያል አዘጋጃጀቱ። ምን ምን ያለ ስለ እልበት አዘገጃጀት በቆሎ፣ ባቄላ፣ ስናፍጭ፣ ጎመንዘር፣ ጤናዳም፣ አንተ

አስፈላጊዎች ሲሆኑ እንደየ አካባቢው ይህን ለማዘጋጀት የሚጠቀሙትን አይነት እህል የሚሆን ቅመማ ቅመም ይለያያል። ስለ ማን ያወራው? ስለ እልበት። እልበት ከለሩ ምን አይነት ነው? ቀለሙ? ነጭ ነጭ ነው። እንዴ! እልበት ነጭ ነው? ቡኒ አይነት ነገር ከለ ትንሽ ደበሰ። አይደለም፣ ነጭ ነው። የእውነት ነጭ ነው። ነጭ ነው እንዴ? ነጭ። የእውነት በልታ አታውቅም። በልቼስ አውቃለሁ። ነጭ ነው እውነት ነጭ ነው። ስስቂ። በጣም ጥርስሽ ነጭ ነው። እሰግናለሁ፣ ያምራል። አደረሰባለሽ። በጣም አሸንፈሻል። እውነት መንጌ ሁለት ለአንድ የተመራ ነው። በዛሬው የስልጆና ልበት ጨዋታ አሻሽን ቁጥር ጥላለች። አንድ አንድ ቁጥር አንድ ልበትና ስልጆ በጾም ወቅት ከሌሎች ማባያ ወጥ ጋር በመሆን ለምግብነት እንደ ጆከር ሆኖ ያገለግላል። እንደ ዋናም ሆኖ ማገልገል ይችላል። እንዴት? ማባያ ማባያ እኮ ያስፈልጋል። ምስር ወጥ ወይም ሌሎች። እኔ እንደ ዋና መባያ ማድረግ ጠቅም ያውቃለሁ። ይሁንስ? ልበትን ልበትን ራሱ ልበትን ነው። ስልጆን? ልበትን ልበትን ስልጆማ በጣም ይቆመጥጣል። ማንን ትወዳለህ? ልበትን በጣም ወዳለሁ። ትወዳለህ? ልበት እልበት እወዳለሁ። ምን ማለት ነው እልበት? እልበት ማለት ከባቄላ ከምናምን ከምናምን የሚሰራ ማለት ነው። ምናምን ምናምን ምናምን ምናምን እያልከኝ ነው እልበት የሚሰራው በዛ ማለት ነው። ግን አንተ እልበት ትወዳለህ? እኔ እልበት እወዳለሁ። መንጃ አሸንፏል። መንጃ አሸንፏል። አው ላለ ማለት አሁን ሰከንድ ደቂቃም አልዘገየህም። ጥሩ ነው። ቀጣይ ቁጥር የቀረው ቁጥር ማን ነው? አራት አራት ቁጥር አራት ቁጥር አንድ ነው የጠራሁ አይደል? አዎ። ትኩረት አድርጊ። ስልጆና እልበት ለማዘጋጀት ከምንጠቀማቸው እህልና ቅመማ ቅመም አይነት አንጻር በጣም ቃናቸው ይለያያል። ሁለቱን ስናዘጋጅ ከምናዘጋጅበት እህልና ቅመማ ቅመም አንጻር ቃናቸው፣ ቀለማቸው ሊለያይ ይችላል። ስልጆ ቆምጠጥ ሲል እልበት ደግሞ ገርና ለስለስ ያለ ነው። እኔ በል

ተጠቃሰን ብል እግዚአብሔር እባክህ አልቻልናትም። አሁን ሁለት መለያ መንጌ አምስተኛ ጠራያፈ አንቺም እንደዚህ ማገዝ ትችያለች። ዎ ለማስል ማገዝ ትችያለች። ቁጥር አምስት የልበት አዘገጃጀት፣ ባቄላ ይከካል፣ ይታጠባል። የበቀለ አብሽ ጋር ተቀላቅሎ ይፈጫል። ከዛ በብረት ድስት ውሃ ፈልቶ እንደ ይንተከተካል። ከዛ ወጥቶ ይበርዳል። ነጭ ሽንኩርት ከትፎ በመቀላቀል ሽ ከዛ በማንካ እያወጡ ከሌሎች ማባያ ወጦች ጋር አዩ ሲጥ፣ ያለማባያም ይበላል። ብላ ይበላል። ያለማባያ ነው ያልከኝ አንተ። በማባያ ነው የሚበላው እኔ ግን ካለማባያም በልቻ ቃል ነው ብቻውን ብቻውን ልበስል

ውድ ተመልካቾቻችን የዛሬው የእልፍኝ ጨዋታ መሰናዷችን እኔ አያናው በማጋፈሩ አብሬ ቆይታ ያለው በጣም ነው ያስደሰቱኝ። በመሸነፋቸው አዎ በማለታቸው ምንም እንኳ ተሸናፊዎቹ ትሆኑ ለጨዋታው ዘይር ለዘይራቸው አመሰግናለሁ። እልፍኝ ጨዋታ መዝናኛ ጊዜያችን ይህን ይመስል ነበረ። ቀጣይ ባህልና ጥበብ፣ በተለይ ደግሞ ታደሰ ጸጋ ያዘጋጀልን ፕሮግራም አለ ወደ ፓፓ ኒው ጊኒ ይወስደናል። ይህች ሀገር እንግዲህ ወደ 11 ሚሊዮን ህዝብ ያላት ሀገር ወይም ደሴት ናት። በዓለም እንግዲህ ሁለተኛዋ ትንሿ ደሴት ተብላ ትጠቀሳለች። ከ840 አርባ በላይ የሆኑ ቋንቋዎች ያሏት ሀገር ናት ይህች ፓፓዋ ኒውጊን የምትባል ደሴት። ይህች ሀገር እንግዲህ የሰላም የፍቅር፣ የአንድነት፣ የመተባበር ተምሳሌ ተደርጋ ትቆጠራለች። ታደሰ ጸጋ ወደ ፓፓዋ ኒው ጊን ይወስደናል። በምናባልም ጉዟችን ቀጥል። ጥሩ ጊዜ ላችሁ